በሚያሳዝን ሁኔታ ሃይሚና ብሩኬን ለመለየት የተሰራው ስራና ና የተሄደበት መንገድ ለጊዜውም ቢሆን ተሳክቶላቸዋል። እንደምታቁት ብሩኬ በጣም ሰውን የሚያከብር፣ ሰውን የሚወድ ልቡ የዋህ ለሰው ያለው ፍቅርና ትትና እጥግ ድረስ ነው። እነሱ ግን ያንን የዋህነቱን ተጠቅመው ያለ ስም ስም ሰጡት፣ ያለ ስራው ሌላ ስራ እንደሰራ አድርገው ለሀይሚ የተሰጣን መረጃ በጣም ከባድ ነው። ቤተሰብ እንግዲህ ዛሬ ሀይሚ የመታ ሁሉንም ነገር አመታ ፍርጥርት አርጋ ተናግራለች። መጀመሪያ ለሀይምዬ ምዬ መናገር የምፈልገው ዛሬ ድብር ብሏት የሆነ መጥፎ ስሜት ውስጥ ሆና የመጣችሁ አንደኛ ከኦዲየንስም ግፊት ስላለባት ማለት ነው። ሀይምዬ ኦዲየንስ፣ አንዳንድ ኦዲየንሶች ያው ሁሉም የእሷ ወዳጅ፣ የእሷ ደጋፊ ናቸው ማለት ይከብዳል። እኔ ካየሁትም ከሰማሁትም አንጻር እንደዚሁም ደግሞ ተመሳሳይ ሁሉም ኦዲንስ የብሩኬ ወዳጅ ነው ደጋፊ ነው ማለትም ተመሳሳይ በጣም ይከብዳል። አንዳንድ ሰዎች አሉ መርዝ የሚጥሉ ገባችሁ አይደለ? ሀይሚዬ የሰው ልጅ ምንም ነገር ሊልሽ ምንም ነገር ሊናገርሽ ይችላል። ካንቺ ህይወት ውስጥ የሚጨምረው ነገር የለ፣ የሚቀንሰው ነገር የለ። መናደድ የለብሽም። በመጀመሪያ ተረጋጊ። የምሬ ነው ምልሽ ተረጋጊ። እዚህ ደረጃ እንድደርስ ያረገሽ ብዙ ግፊቶች፣ ብዙ ሴራዎች፣ ብዙ ነገሮች ናቸው። ይሄ ነገር በጣም ይገባኛል። እንኳን ይሄን ያህል መረ መረጃ ይቅርና ከዚህ በፊት ታስታውሳላችሁ፣ ሀይሚና ብሩኪን ወይንም ደግሞ እነሱ ላይ የሆነ ነገር ለማድረግ ብር እስከ መከፈል የተደረሰበት አጋጣሚ ነበረ። ይህን ስነግራችሁ ሁሉም ወዳጅ ነው ማለት አይቻልም፣ ግን በጣም ምርጥ የጨረቃ ፋሚሊዎች የሚባሉ ሀይሜንም ብሩኬንም የሚወዱ ሁለቱንም ባንድ አይን የሚያዩ ሰዎች አሉ። አሁንም አንዳንድ ሰዎች በጣም ፍርደ ገምድል እየሆናችሁ ነው። ብሩኬ ነገር እንደማያደርገው እንደማይነካካው እያወቃችሁ ለምን በሀይሚ ላይ ሲደረበ ለምን እንደዚህ ያደረገ መጀመሪያውንም እኮ ለሀይሜ ቀለበት ያላደረገላት ወይንም ደግሞ ምናልባት ወደፊት ፈጣሪ ብሎ ትዳር ስኒዝ የሚለው ሌላ ሴት ስለሚያይ ነው፣ ወይንም በሀይሚ እርግጠኛ ስላልሆነ ነው የምትሉ ሰዎች፣ ማንም ሰው በሙስሊም ኢንሻላህ ይላል፣ በክርስቲያን ደግሞ እግዚአብሔር ያውቃል እግዚአብሔር ካለ። ምክንያቱም እግዚአብሔር ካላለ ነገር ላይም ላንኖር እንችላለን። ዛሬ ራሱ ልንሞት እንችላለን። እንደ ሰው ልጅ መልካም ምኞት ሲመኝ ኮ እግዚአብሔር ፍቃዱ ከሆነ ወይንም ደግሞ እንሻላ አላህ ካለ አይደለም የሚባለው። እና ይህችን ነገር ይዛችሁ እውነት ነው ብሩኬ በሃይሚ ላይ ሲደርቡባታል የምትሉ በመጀመሪያ ለራሳችሁ ተረጋጉ። ብሩኬ መቼም ነው የማያደርገው። ገባችሁ? ያለ ስሙ ነው ስሜ ተሰጠው። ሲጀመር ለሃይሚዬ ደረሳት መረጃ ማለት ነው። ሁለቱ ብሩኬ ሳያቅ ለሃይሚ ተደብቆ የተሰጣት መረጃ ከባድ ነው። ሃይሚዬ እንደ እንደዚህ የሆነችበት መንገድ ሜቢ እነሱን ለማለየት የተሄደበት መንገድ ነው። ገባችሁ አደል? በዚህ ሰዓት ብዙ ነገር ይደረጋል። በጣም ብዙ ነገር። ሰውን ማመን ቀብሮ ነው ይባላል አይደል? ከነ ተራቱ ማለት ነው። እኛና ሃይሚዬ እያለች የነበረው በቃ። እውነቱን አውጭ ካላችሁኝ እውነቱን ልንገራችሁ። ብሩቄ ከሌላ ሴት ጋር ሌላ ነገር አድርጓል። በእኔ ላይ እንዴት ይሄን ነገር ያደርጋል? እኔ አይገባኝም። ካልፈለገኝ ቤተሰባችን ስለተዋወቀ መቼም ሀይሚ የትም ማትሄድም ብሎ ይሄን ነገር እያደረገ ያለው ካልፈለገኝ በቃ አልፈለገኝም፣ ከሌላ ሰው ጋር መቀጠል ይችላል፣ ከህይወቴ ይውጣ እያለች ነበረ። በመጀመሪያ የሰው ልጅ ከቤተሰብ ጋር ስለተዋወቀ አብሮ ይቀጥላል አይቀጥልም ብሎ ይሄ ላይ መደምደም ወይም መፍረድ ይከብዳል። ለምን ብትሉ በመጀመሪያ የእናንተ ልብ ነው ወሳኙ፣ መፈላለግ፣ መከባበር። ያን ነገር ደግሞ ሀይሚና ብሩጌጋ ጋር መፈላለግና መከባበር በጣም ትልቅ ደረጃ አለ። ገባችሁ አደለ ቢዋደዱ ቢፋቀሩ ቢ ሲከባበሩ ነው እስከዚህ ደረጃ የደረሱት። ሁልጊዜ ለምንድነው ብሩኬ ምናልባት ወደፊት የሚለው ምናልባት ፈጣሪ ከፈቀደ የሚለው ለምን ቀለበት አላደረገላትም ላላችሁ ሀይሚ ዓላማ አላትኝ። ዓላማዋን ከዚህ በፊት ተናግራለች። ከሶስት ዓመት በኋላ ነው ትዳር ዓለም ውስጥ ህይወት ውስጥ ልጅ የሚባለው ነገር ውስጥ መግባት የምፈልገው ብላለች። ብሩኬ ደግሞ ሲበዛ ልቡ በጣም የዋህ የዋህ ሰዎች ያንን የዋህነቱን ተጠቅመው ነው ይሄ ነገር ሀይሚ ጋር እንዲደርስ ያደረጉት። ገባችሁ ለሰው ክብር አለው ኦዲንስ ነው ትንሽ ነው ትልቅ ነው አይልም። ለሴት ልጅ ክብር አለው። ያንንም ያንንም ያወራል። ሶ እነዚያ ሰዎች በተንኮል እንደመጡበት በምን ያውቃል? እንዴ ይሄ ሰውዬ እኮ ታዋቂ ነው። ገባችሁ አይደለም? ብዙ ኦዲንስ ብዙ እሱን የሚወድ የሚያከብር ሰው አለ። ስለዚህ ያንንም ያንንም ሲወራ፣ እነሱ ግን የዋህነቱን ተጠቀሙበት። በጣም ተንኮለኞች ሰዎች አሉ። እና ያንን ነገር ተጠቅመው እነሱ እንዲለያዩ ያደረጉት ባይዝወይ ሀይሚዬ ወደ አዲስ አበባ ተመልሳለች እና ያው ዛሬ ከፍፄ ጋር ነው የመጣችሁ፣ ሀይሚዬ ማለት ነው። ተረጋጊ፣ ብዙ ነገር ተደርጎባችኋል ከዚህ በፊትም አሁንም። ብሩኬን ቁጭ አርገሽ ጠይቅ፣ የደረሰሽን የተሰጠሽን መረጃ። ኢቭን ልጅቷ ጋር ራሱ ሊወስደው ይችላለሁ ብላለች። እዛ ራሱ ውሰጁ እና አፋጧት። በቃ ልጅቷ ይሄ ነገር ከየት አመጣችሁ? ለምን ከብሩኬ ጋር ነው ሁልጊዜ አይደል የምታሳልፊው? ቀኑንም ቡታችራ ስትሄዱ አንድ ላይ፣ አዲስ አበባ ሙሉ ቀኑን አንድ ላይ ታሳልፋላችሁ። ለመተኛት ብቻ ነው የምትለያዩት። እና የትኛዋን ስፔስ አግኝቶ ነው ብሩኬ ከሌላ ሴት ጋር ሰውን ሊማግጥ ሌላ ነገር ሊያደረግ የሚችለው ቢያደረግ እንኳን እመኑኝ ከዚህ በፊት ካስታወሳችሁ ማለት ነው ብዙ ዩቱበሮች ምናምን እየተሸወዱበት አለ የእንቅልፍ ኪኒን አለ ብዙ ነገሮች አሉ ውሃ እንኳን ስትጠጡ እዛ ውስጥ ከተገባ ማለት ነው የእንቅልፍ ኪኒን ወይንም ደግሞ ራሳችሁ እንድስ የሚያደረጉ መድኃኒቶች አሉ እዛ ውሃ ውስጥ ወይንም የሆነ ቦታ ላይ ተቀላቅሎ እናንተ መጠጥ አይደለም ኖርማል ብላችሁ ውሃ ጠጥታችሁ እንኳን ማለት ነው ራሳችሁ ላታቁ ትችላላችሁ። በዛን ሰዓት መረጃ ኦር ፎቶ የሆነ ነገር ሊይዙ ይችላሉ። እንዴ አሁን በቅርብ ራሱ ከአረብ ሀገር የገባችሁ ሴታችን እንደዛ አደል እንዴ የተደረገችው እራሷን የት ነው ያገኘችው? ምንም ነገር ሳታቅ ማለት ነው። እና ሀይሜም እያለች ነበር ይሄን ነገር ሲያደረግ፣ ብሩኬ ደንዝዞ ነበሩ። የት ነበር እያለች ነው። እና ሀይሜዬ፣ ብሩኬ፣ ብሩኬ ይሄን ነገር ያደርጋል። እውነት ነው፣ እሪል ነው። በሀይሜ ላይ ማገጠ። ሀይሜን ድሮም እንደዚህ ያት ነበር ለምትሉ፣ ኃጢአት ነው። የምሬን ነው ብሩኬ ለምን ብትሉ የሰው ልጅ እንኳን ቢያስመስል እኮ ማለት ነው አንድ አመት ከአንድ አመት በላይ ያስመስላል? እንዴ የሆነ እኮ የሚታወቅበት እኔ አሁን አስመሳይ ሆኝ ብመጣ ወደ ዩቱብ ማለት ነው አንድ አመቱ ሙሉ ላስመስል አልችልም። የሆነ ሰዓት ላይ በሆነ መንገድ ታቆብኛላችሁ። ገባችሁ? እና ብሩጌ ከሀይሚ ጋር ከአንድ አመት በላይ ነው አለ ላብረ ያሳለፉት እና ይሄን ሁሉ ጊዜ እያስመሰለ ነው የሚናገረው የሰው ልጅ ባነጋገሩ ባወራሩ መረዳት ትችላላችሁ። አይኑን አይታችሁ ምን አይነት አዋዋል እንዳለው፣ እንዴት ምን እንደሚያደርግ መረዳት ትችላላችሁ። ብሩኬ ደግሞ የእናቱ ልጅ ነው። ማለት እናቱን እንደዚህ እየወደደ ስፍስፍ እያለ ቅድሚያ የሚሰጠው በእርግጥ አዎ ለፋሚሊ ነው። ሀይሚ ምናልባት ይሰማታል ብዬ የማስብ የነበረው ብሩኬ ብዙ ጊዜ ቅድሚያ ለእናቱ ለፋሚሊዎቹ ስለሚሰጥ ሜቢ ሀይሚዬ ብቻ የሆነ ስሜት ይሰማት ይሆን የሚል ነበረ ሀሳብ የነበረኝ

ብሩኪ በሀይሚ ላይ ሌላ ሴት ይዛል የሚለው ኔቨር ኔቨር፣ እኔ በጭራሽ አላምንም። በቃ የተሰራ ሴራ ነው ተሰርቷል። ሀይሚዬ ደግሞ ተረጋጊ፣ ይሄ ነገር ሴራ እንደሆነ ማወቅ መቻል አለብሽ። መጀመሪያ በደንብ ብሩኪን አስቀምጠሽ፣ ማለት ሴት ልጅ በጣም ስማርት ናት። አንቺ ደግሞ በጣም ሲበዛ ከሴቶች የተለየሽ ነሽ። ያንን የምልበት የራሴ ምክንያት ስላለ ነው። ብሩኬን ቁጭ አድርገሽ ጠይቂው። መጨረሻ ላይ እየተናገረችው ነገር አለ። ያ ደግሞ ለሴቶች መልእክት ነው። ገባችሁ? አንድ ሰው የትማት ሄድን ብሎ አስቦ እሱ እንደፈለገ እየሄደ ስለመጣ እዛ ቦታ ላይ ተቀምጨ ልገኙ እያለችው፣ ያ ለሴቶች መልክት ነው። ኢትዮጵያ ላይ በጣም ብዙ ሴቶች እንደዛ በደል ስለሚደርስባቸው ያገባሉ፣ ኦር ይወልዳሉ፣ ኦር ከዛ ሰውዬ ጋር የሆነ ነገር ይጀምራሉ። ያ ሰውዬ እንደፈለገ ሲ ሲመጣ ያቺ ሴት ትቀበላለች። እንደዛ መሆን የለበትም ብላ ያንን ትምህርት እያስተላለፈች ይሄ የተናገረች ነው። ያ ብሩኬ ግን ብሩክ ያደርገዋል አደለም። ብሩኬ ና ሀይሚም ደግሞ መቸም አይለያዩም። ብዙዎቻችሁ ቪዲዮ ስሰሩ በጥንቃቄ ስሩ። ቪዲዮዋችሁን ይመለከታሉ፣ አንደኛ። ሁለተኛ ኮሜንት ያነባሉ እናንተ የምትናገሯቸው ነገሮች እያንዳንዱ ለሰው ልጅ በነገራችን ላይ ማለት ነው ከጥፊ በላይ መላስ ሰውን እንደሚሰብር ታውቃላችሁ። በጣም ለስላሳ ሆና መላስ ሰውን ስብርብር የማረግ አቅም አላት። ስለዚህ ተጠንቀቁላቸው ሀይሚዬ እኔና ተረጋጊ ይሄ ያው እናንተ ከዚ በፊት አዲስ አይደለም። በጣም ብዙ ሴራዎች ተሴሮባቸዋል፣ ብዙ ነገር ተደርጎባችኋል። ያንን ሁሉ አልፋችኋል፣ ይሄንንም ደግሞ ታልፉታላችሁ። ብቻ ብሩኬን አስቀምጠሽ እያንዳንዱ መረጃ ልጅቷን ኢቭን ልጅቷ ጋር ከፈለገ መውሰድ ይችላሉ ብለሻል ኢቭን ልጅቷ ጋር ታፋጫ ልጅቷ የት እንዴት እንደነበረ ከአንቺ በፊት ከሆነ ደግሞ አሁንም የመጡትኝ አንቺ እና እሱን ለማላየት እንደሆነ እንዲገባሽ ፈልጋለሁኝ። እረፍት ላሹ ረፊ ረፍት አድርጊ። ስሜትሽ ተረብሿል፣ ማለት ያለሽበት ሁኔታ ያስታውቃል። ፊትሽ ምናምን ቀይር ብሏል። ስለዚህ ሀይብየራሽን አረጋጊ ብሩኬም ደግሞ ይሄን ነገር አያደርገውም። በአንች ላይ ምንም ነገር አያደርግም። አንቺ ሲጀመር በጣም ነው የሚወድሽ። ስቲል እስካሁን እየጠበቀሽ ያለው ላንቺ ቀለበት ወይም የፍቅር ጥያቄ ማቅረብ አቅቶ ሳይሆን ዓላማ አላት ብሏል አይደል? ከመጀመሪያ ጀምሮ ሃይምዬ ይሄ ዓላማውን ማሳካት አለባት ብሎ ስለሚያስብ ነው። ሃይም ይሄን ደግሞ መረዳት አለብሽ ብዬ ነው የማስበው። እኔስ እናንተም የተሰማችሁን ታች ኮሜንት ላይ አስቀምጡልኝ፣ እጠብቃችኋለሁ።